እጅግ አሳዛኝ መረጃ ነው። አሁን ከመሸ የተሰማ መረጃ እንግዲህ ተቀዳሚ ሙፍቲ ሀጅ ኢድሪስ ማረፋቸው ተሰምቷል እህ በእስልምና ተከታዮች ዘንድ በጣም ተወዳጅና በጣም ትልቅ አክብሮት ያላቸው አልፎም ደግሞ በተለያዩ በክርስቲያን ወንድሞቻችን ተወዳጅ የነበሩት ለብዙን ደግሞ በተለይ አባት የነበሩት እኚህ ሰው በስተመጨረሻ ማለፋቸው ተሰምተዋል። እንግዲህ በጣም በሚያሳዝን ሁኔታ ድክመታቸውን ተከትለው ከማለፋቸው በፊት እንግዲህ ጥሩ ጤንነት ላይ ይገኛሉ ተብሎ ነበር። በመሃሉ ደግሞ ሀሰተኛ መረጃዎች ሲሰራጩ ነበረ፣ ህይወታቸው አልፏል በማለትም ማለት ነው። ከዛ በኋላ እሳቸው በጥሩ ጤናቸው የተሻሻለ መጥተዋል ተብሎ ዛሬ ቀን አካባቢ ተዘግቦ ነበረ፣ የተለያዩ መረጃዎች ወጥቶ ነበረ። እሳቸውም በህመም ላይ ሆኖ እንኳን ስለ ኢትዮጵያ ሌት ከቀን እንደሚያስቡ እንደሚጨነቁ ነበረ የገለጹት። ማምሻው ነው፣ ከመሸ በኋላ የተሰማው ልብ ሰባሪ ነው። ውስታዝ አቡበክር አህመድ በእስልምና ተቀጣይ እንግዲህ ታዋቂ መምህር የሆኑት እሳቸው እንደገለጹት ተቀዳሚ ሙፍቲ ሀጅ ኡመር ኢድሪስ እንዳልቻሉ እና ከዚህ ዓለም በሞት እንደተለዩ ነው። የመጨረሻ ንግግራቸው በጣም የሚያሳዝነው ነው። ስለ ኢትዮጵያ እያሉ እንዳረፉ ጀምረም ነው። ስለ ሀገሪቷ ጉዳይ ስለ ኢትዮጵያ እንደሚያሳስባቸው ጀምረም። እኚህ ታላቅ ሰው ማለፋቸው የበርካቶችን ልብ የሰበረ ክስተት ነው። እንግዲህ ታላቅ ሰው በሕይወት ዘመናቸው ብዙ መልካም ነገሮችን አድርጓል በማለትም ለብዙዎች ደግሞ ተምሳሌት ናቸው በማለትም በርካታ ሙስሊም እምነት ተከታዮች በጣም ከልባቸው እንደሚወዷቸው እና እንደሚያከብሯቸው ጭምርም ነው። በጣም እርጋታቸው በተለይ ለሰው ፍቅር ስሰጉ እንደነበረ ጭምርም በሕይወት ዘመናቸው ብዙ መልካም ነገሮችን አድርጎ አልፎ ከዛም የተነሳ ሙስሊሙ ብቻ ሳይሆን የተለያዩ እምነት ተከታዮች በጣም እንደሚወዷቸውና እንደሚያከብሯቸው ጀምረን በህልፈታቸው ደግሞ በርካታ ኢትዮጵያኖች በአሁኑ ሰዓት ሀዘናቸውንም ሼር እያደረጉ እንደሆነም ነው የወጡት መረጃዎች የሚያሳዩት። ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ለመላው እስልምና ተከታዮች መጽናናትን እንመኛለን። ሚኪንን ከሚኬት አቦር ወቅታዊና ጫትር መረጃ እስከምንገናኝ ድረስ ሰላም ቆዩልኝ።